የተከበራችሁ ቤተሰቦቻችን እንደናችሁ እንደምንዋላችሁ አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ እንግዲህ ምንድን ነው? ሰሞኑን በባህር ዳር የምክክር ኮሚሽኑ ማለትም የብልጽግናን የብልጽግናን መንግስት የፕሬዚዳንትነት በፕሬዚዳንትነት ለበርካታ ዓመታት ለማስቀጠል ታቅዶ የተቋቋመው ይህ የምክክር ኮሚሽን በአዲስ ሴራና በአዲስ ውዝግ በአዲስ ሴራና በአዲስ ውዝግብ መጥቷል። ይህ እንግዲህ ምንድን ነው ህዝብን ከ እና ብልጽግናዎች የበለጠ በማደናበር የብልጽግና ቀጥተኛ ተከፋይ አክቲቪስትም ፕሮፓጋንዲስትም ሆነ የስልጣን አራዛሚ መሆናቸውን እንግዲህ በይፋ ተናግረዋል። ይህ ምንድን ነው ያለው እንግዲህ በእርግጥ በ ፕሮፌሰር መስፍናሪያ ትክክል የሚሆኑበት መንገድም አለ። በአንድ በኩል እነስክንድር ጋር ተገናኝተው መምከራቸውን ነግረናችሁ ነበረ። መክረዋል። የመንግስት የብልጽግና ደህንነቶች እነስክንድርና የምክክር ኮሚሽንና ከቤተ መንግስት እነ ተመስገን ጥሩ ነ ማለት ነው። ከእነስክንድር ጋር ተገናኝተው መምከራቸውን ነግረናችሁ ነበረ። እስክንድር ኮ ከሁለት ከሶስት ሳምንት እስክንድር ኮ ከሶስት ሳምንት በፊት ውጭ ዶ ነበር ውጭ ዶ ቤተሰቦቹን አይቶ ነው የመጣው። አሁን ከሳምንት በፊት ደግሞ አዲስ አበባ ነበረ። አዲስ አበባ ለሁለት ሳምንት ቆይቷል እስክንድር ስለዚህ አዲስ አበባ ተገናኝተው መክረው አቅደው እነ መከተው እነ እስክንድር እንዲሁም እነ ጌታ አስራደ ተገናኝተው ጎንደር ላይ ለምንድን ነው? ኮሚሽነሮች እኮ ጎንደር ላይ ሂደው ነበር አይደል? ጎንደር ላይ የጎንደር ህዝብ ለማናገር በሚመስል ደረጃ ይሄዱ እንጂ እነሱን አግኝተው ነው ሄዱ። ስለዚህ ከእነሱ ተቀብሏል እርግጥ ነው። ነገር ግን ደግሞ አሁን ካለበት ጫና እስክንድር ይህን አሁን ፕሮፌሰሩ ምን ብሏል? ይህ የስም መግለጽ ካስፈለገ እንገልጻለን ነገር ግን አሁን መግለጽ የለብንም ምናምን ብሎ ሸፋፍኖት ነው ያለፈ፣ ማለት ነው ከመግለጫው ላይ። ስለዚህ ምንድን ነው አሁን? በዚህ ሰዓት እነ እስክንድር ያሉበት አጣብቂኝ ይታወቃል። በዚህ ሰዓት ደግሞ ኮሚሽነር ይሄንን የነእስክንድርን ስም ጠራ ማለት አማራ ክልል ላይ ነገሩ ተበላሸባቸው ማለት ነው። አማራ ክልል ላይ ፋኖ ወደ አንድ ይመጣባቸዋል ማለት ነው። እነ እስክንድር፣ እነ ጌታ አስራደ፣ እነ ደረጀ ከጨዋታው ውጭ ሆናሉ ማለት ነው። ከፋኖ አሁን ፋኖ ከጀመረው ዘመቻ በላይ ህዝቡ ይጀምርባቸዋል ማለት ነው። ስለዚህ መንግስት አማራ ክልል ላይ ብልጽግና ብሎ የሾማቸው አዲስ አበባ ላይ ሆኖ መግለጫ የሚሰጡት አሉት፣ አንዳንዴ ባህር ዳር ነገር እየተሽለከለኩ መግለጫ የሚያወጡ አሉት። ነገር ግን ደግሞ ከእነሱ በላይ የሚጠቀምባቸው ደግሞ እነ እስክንድርን እስከሆነ ድረስ የእነ እስክንድርን ማጣት ስለሌለበት ኮሚሽነሩ ከመጥቀስ ተቆጥቧል ማለት ነው። ስለዚህ እንትን የሚል አይደለም። እኛ መረጃውን ከሶስት ሳምንት በፊት ያ፣ ዛሬ አንድ ወር አካባቢ አድርሰናቸዋል። ስለዚህ ይሄ እኛ የምናውቀው ስለሆነ ለእናንተ ምናልባት አዲስ ሊሆን ይችላል እንጂ አዲስ ነገር አይደለም ለኛ። ስለዚህ ተነጋገርን ያለው ማን እንደሆነ እንግዲህ በቃ ከነ እስክንድር ጋር ነው። እስክንድር አዲስ አበባ ሁለት ሳምንት ቆይቶ ነው ሄደው ማለት ነው። ስለዚህ የምክክር ኮሚሽኑ በዚህ ነገር አይደለም ማለት ነው። ጎንደር ላይ ሄደው እነ ሰለሞን አጠናን ነው አግኝቶ የተመለሱ። እነ ደረጀ ጎንደር ላይ ሄደው ነበር። የምክክር ኮሚሽኑ ጎንደር ባለ ሰዓት እነ ሰለሞን አጠና፣ እነ ደረጀ፣ እነ ጌታ አስራደን ነው አግኝቶ የተመለሱት። ግን ለሽፋን የአማራን ሕዝብ ያነጋገሩ አስመስለው የአማራን ብልጽግና መሪዎች ለሽፋን ለመስጠት ታረቁ ለማለት የሄዱ አስመሰሉት እንጂ እነ ሰለሞን አጠናን ነው አግኝቶ የተመለሱ ማለት ነው።